ዛሬ እንግዲህ ያው በድንገት ያልታሰበ ነገር ተፈጥረዋል ማለት ነው። እሱም እንግዲህ ያው አብርሽ ፌንት ነቅሎ ራሱን ስቶ ወድቋል ማለት ነው። ቤተሰቦች በዚህ አጋጣሚ ያው ሄርሜላ ተብዬዋ ፈጣጣዋ ማለት ነው የዛሬውማ ጉር ነው። የህይወትህ አጋር አድርገኝ፣ ሚስት ልሁን እግዚአብሔርን አብርሽ አስደስታለሁ። ፍቅሬን ተቀበለኝ፣ የህይወትህ አጋር አድርገኝ። ወደ እኔና ከኔ ጋ አብረን ህይወትን ጀምር፣ ደስ የሚል ህይወት ይኖረናል፣ ሚስትህም አድርገኝ ጥሩ ሚስት ሆንላሉ የሚል ቃላቶች ነበሩ። የአብርሽ ምላሽ ደግሞ ያው ፌንት መንቀል ይነሳው። እንዲሄ ልጅ የእውነቴን ነው የምላችሁ ቤተሰቦች የራሱን ስቶ ባይወርቅ ኮ በዙሪያ ያሉት እነዚህ ባለጌ ጓደኞቹ ሊፋቱትም ሊሰሙትም አልቻሉም። በቃ ካልተቀበልካት፣ በተለይ አቤል የሚባል ህባብ ምን አይነት ባለጌ ነው? እንዴት ነው እንደዚህ። ሄርሜላን ካልተቀበልካት የማትፈነግበት ቦታ ነው ያለኸው። ዛሬ ሞቼ እገኛለሁ ሄርሜላን ካልተቀበልካት እንዲህ አቤን ምን አይነት ባለጌ ልጅ ነው? በጣም ባለጌ፣ በጣም ከምላችሁ በላይ አቤል የሚሉት ቀይ ባ በጣም ባለጌ፣ የሩታንና የአብርሽን መለያየት የሚፈልግ የእውነቴን ነው ምላችሁ። ልጁ ፌንት ባይነቀል እኮ በቃ ሊፋቱት አልቻሉም። በቃ ምክንያቱም በህይወት ውስጥ እኛ ገብተን ካልወሰነን፣ ትዳርን ካልበጠበጥን፣ ከሩታ ካልተለየ ያንተን ህይወት እኛ መምራት አለብን ብለው እኮ ወሳኞች ሆኑ። በተለይ ደግሞ ዛሬ ደግሞ አምስት ናቸው። ግን ሄርሜላ እግዚአብሔርን ትያለሽ? ከሚስትና ከልጅ ነጥ እየሉሰድ የኔ ባሉን ብለሽ እግዚአብሔርን ትያለሽ? አንቺ እግዚአብሔር እኮ በመልካምና በጥሩ ነገር የሚነሳ ስም ነው። የእግዚአብሔር ስም በእንዳንቺ አይነት ርካሽ ስም የእግዚአብሔር ስም አይነሳም። እግዚአብሔርን ጥሩ ሚስት ሆናለሁ እግዚአብሔርን ጥሩ ፍቅር ሰጣለሁ፣ ጥሩ ህይወት ከኔጋ ይኖራል፣ የህይወት አጋር አድርገኝ አንቺ ምን አይነት ባለጌ ሴት ነሽ? በእግዚአብሔር ምን አይነት ጋጠወጥ ነሽ? እንዲህ ነገረሽ እኮ ሁለተኛ አጠገቤ እንዳትደርሽ። እኔ ህይወት ያለኝ ሰው ነኝ፣ አለሽ እኮ ሲቀጥል። ደግሞ እንዴት እንደዚህ አይነት ነገር ትናገሪያለሽ? ቢያንስ እያንዳንዷ ህይወቴን ታውቂያለሽ፣ ያለውበትን አሁን። እንዴት እንደዚህ አይነት ስሜት ተሰማኝ ብለሽ ትናገሪያለሽ? ቢላት አጠገቤ እንዳትደርሽ ሁለተኛ ቢላት ከኋላ ያሉ ጓደኞቹ የወንዶች ጉዳይ ፊልም ትዛኔን፣ በዚህ አጋጣሚ ቅርታ አርጉልኝ፣ ና ቤተሰቦች፣ ሳቄ መጣማላይ ማለት ነው። አብርሽ በጣም አዝኖ አቀርቅሮ ወንበር ለሄዶ ቁጭ ቢል ከበቡት፣ አምስት ናቸው። ሊወንዶች ጉዳይ ፊልም ትዝ ካላችሁ ሳኩኝ እግዚአብሔር ነው ምላችሁ። ና ምድረ ሸፋፋ ሁሉ ማለት ነው። ሸዋፈራው ምድረ ሸፋፋ ሁሉ እናንተን ብሎ መካሪ ብሏል። እኔ ራሱ ውሃ ባገኝ እዛ ጋር እንደዛ ከባችሁት ቁጭ እንዳላችሁ እላችሁ ለውሃ ሳይሆን እንዲ ክብሪት ጋዝ ነስንሶ እናንተ ላይ ክብሪት ነበር መለኮስ። እናንተን ብሎ መካሪ። በተለይ አቤል ተብዬው ተቀበላት። የማትፈነግበት ቦታ ፍቅር የሌለበት ቦታ ነው። እየተገኛለህው እያለቀስክ ነው እያማከርከኝ ነው። አራቤል የምትባል ልጅ ግን ምን አይነት ባለጌ አይን አውጣ ነህ? አምስት ሆናችሁ ናችሁ ደግሞ ተደራጅታችሁ ነው ዛሬ መጣችሁት። ልጅ ኮ ፌንት ካልነቀለ ኮ ራሱን ስቶ ካልወደቀ አብርሽ ልትፋቱት አልቻላችሁ። ያለው አማራጭ ራሱን ስቶ መውደቅ ነው በቃ። ምክንያቱም በህይወት ውስጥ እኛ ካልወሰንን እኛ ካልመራነ ትዳርን ፈተህ ኤርሜላን ካላገባ በፍጹም የሄርሜላንም ጥሩነት ትመሰክር ያስክ አቤል ተብዬ በሩታጅ እንዳልበላክ፣ አንተ ባለጌ ጋጦጥ፣ የእውነት በጣም ባለጌ የወንድ አሰዳቢ ነ። አልጫ ማለት አንተ ነ። የአብርሽን ህይወት አንተነ የምትመራለት የአብርሽን ህይወት ውስጥ ገብተ አንተ ወሳኝ ማናድርጎህ ነው? ሄርሜላን ዛሬ ካልተቀበልካት ብለህ ልጁ ፌንት እንዲሰራ ራሱን ስቶ እንዲወርቅ ያደረጋችሁት አረ፣ እነዚህ ጓደኛ አይደሉም። ቤተሰቦች ሁኔታቸው ሁሉ አልገባኝም፣ ግራ ገባኝ። አብርሸ፣ ለምንድነው እነዚህን ባለጌ የሆኑ ጓደኞቹን አንድ እንኳ ማላይ ጥሩ ጓደኛ ኮ የለውም። እነዚህን ባለጌ የሆኑ ጓደኞቹን ከአጠገብ ማራቅ ለምንድን ነው በዚህ ልክ የከበደው? ሩታኮ ከመጀመሪያ ታይቷታል፣ ታይቷታል። ጓደኞቹም እቺ ሄርሜላ ተብዬው ባለጌ ሴትነት ክብሯን ያወረደች ሴት ጨምሮ ምን ያህል መንገድ እየሄዱ እንደሆነ በደንብ ተገልጾነት ታውቋታል። እነዚህ ሰው ናቸው ቤተሰቦቼ? እንግዲህ ዛሬ አብርሽ ያጋጠመው እንግዲህ አስጨነቁት። በህይወቴ ውስጥ አትግባ አንተ ሀቤል ተብየውንም ቢለው ሊሰማው ነው። እንደ እናንተ ድርቅ ያለ እንዴት ያስጠላል! እኔማ እንዴት እንዳስጠላኝ! ድርቅ ያለ በቃ በአንተ ህይወት ውስጥ እኔ ካልወሰንኩ ካልፈተፈትኩኝ ሄርሜላን ካላገባ የእውነት ይሄ ትዳር አፋች ነው። ባለጌ ማለት ነው። አቤን የሚሉት ልጅ በጣም ነው ያናደደኝ። ና በዚህ ልክ እንደዚህ ለምን አብርሽ፣ ለምንድን ነው በራሱ መወሰን፣ እነዚህም ባለጌ ጋር ጦጥ የሆኑ ጓደኞቹን ለምንድን ነው መራቅ ያልፈለገው? ሁለተኛ በቃ አልልህም። ምኔን ያስጨነኩ አብርሽ፣ ንቃ በእናትህ። የኔ ጥፋት ነው። አረ በእናትሽ፣ አንችማ እኮ ከተዋረድሽ እኮ ቆየሽ። የሴትነት ክብርሽን እኮ ከሰቀልሽ ቆይተሻል፣ ቆየሽ እንደ የሴትነት ክብርሽን አውጥተሽ አንጠልጥለሽ ሰቅልሸዋል ያንቺ አይገርመንም። ግን በዙሪያዎቹ ጓደኛ ነን የሚሉ ፍቅርሽን ካልተቀበልክ ስለምትወድ ነው ያልተፈለክበት ቦታ ነው እያሉ የሚያጨበጭቡ ባለጌዎች ጓደኞች የነሱ ነው ይገረመን። በተለይ አቤት ተብየው በጣም አሳፋሪ ነው፣ በጣም ከሚባለው በላይ አሳፋሪ ባለጌ። እኔ ከዚህ በኋላ አብርሽ ዞሮ ከነዚህ ጋር ጓደኛ ነኝ ብሎ ገጥሞ ከሆነ እነዚህ ለትዳሩ አደገኛ ናቸው። ምናልባትም ሳስብ በአብርሽ ይቀናሉ ይመስለኛል። በአብርሽ ማደግ በልጦ ስለተገኘ ስለሚበልጣቸው ቅናትም ከትዳሩም እንዲፈናቀል ያልሆነ ነገር እንዲሆንም ልጁ ይፈልጋሉ። በተለይ አቤል ተብየው ቅናት መንፈስ ስላለብህ እንጂ ሩታ ስለናቀችው ስላልፈለገችው አይደለም። በአብርሽ ትቀናለህ ይመስለኛል። ለዛ ነው ትዳሩን ማፍረስ ጫፍ ላይ የደረስከው ማለት ነው። ለማንኛውም እንግዲህ አብርሽ ዛሬ ያው ራሱን ስቶ በሆስፒታል ገብቷል፣ ይዘውት ሄዷል። ቢሉት ቢሰሩት አነቃም። እናንተ ናችሁ ይህ ሁሉ ጉድ የሰራችሁት፣ ሞቼ ይገኛሉ አነቃም ብሎ እንግዲህ፣ አብርሸ ዛሬ ሆስፒታል ይዘውት ሄዷል። በድንገት ፌንት ነቀለ፣ ራሱን ሳተ ማለት ነው። ምን ያደርግ አልፋታ አሉት እኮ አልፋታ። ሄርሜላዋ ሚስት ካልሆንኩ ሞቼ እገኛለሁ፣ እነዛ ደግሞ አጨብ አጨብጫቢዎች ደግሞ ፍቅሯን ካልተቀበልክ ሞተን እንገኛለን፣ በአንተ ትዳር ውስጥ በአንተ ህይወት ውስጥ ወሳኝ እኛ ነን ብለው ሲይዙት ያለው አማራጭ በቃ አብርሽ ፌንት መንቃለው ምን ያደርግ በዚህ እንኳን ከተፋቱኝ ብሎ እኮ ነው ምን ያደርግ እውነት ግን መልሱ ግን ዛሬ አብርሽ ደስ ብሎኛል መልሱ ለሄርሜል ላይ ስጣት ቆፍጠን ያለ መልስ ደስ ብሎኛል ለእነዚህም ደግሞ ቆንጆ እርምጃ ቢወስድባቸውና ከእነዚህ ቢርቅ ጥሩ ነው ብዬ ነው ማስበው የእውነት ንምላችሁ እና እኔ ግን ምን አይነት ጓደኞች እንደሆኑ አላውቅም ያሳፍራል በጣም